በመስቀል ላይ በተሰቀለ ጊዜ ላይ የከፈለለት ሕዝብ ያረጋችሁ እናታችን እመቤታችን አስራት ልጆች የቅዱሳን ቤተሰቦች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ክብር ምስጋና እስከ ዘላለም ለሱ ይሁን። የእግዚአብሔር ልጆች ጌታችን መሬታችን ኢየሱስ ክርስቶስ በተሰቀለ ጊዜ የሆነውን አድምጡ። የሉቃስ ወንጌል ምዕራፍ 23 ከቁጥር 34 ጀምሮ እስከ 38 እንዲህ ይላል። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው ዕጣ ተጣጣሉበት። ህዝቡም ቆመው ይመለከቱ ነበር። መኳንንቱም ደግሞ ሌሎቹን አዳነ፣ እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር ጭፍሮችም ደግሞ ወደ እርሱ ቀርበው ሆምጣጤ አምጥተው አንተስ የአይሁድ ንጉሥ ከሆንክ ራስህን አደን እያሉ ይዘብቱበት ነበር። ይህ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይስጥ በብራስጥም ፊደል የተጻፈ ጽሕፈት ደግሞ በእርሱ ላይ ነበረ። እንግዲህ ይሄንን ቅዱስ የሆነ የነገረ መስቀሉን ስንሰማ እጅግ ከሚገርሙና ከሚያስጠንቁ ነገሮች አንዱ ልብሱን ዕጣ ተጣጣሉበት የሚለው ሐሳብ ነው። ጌታችን ኢየሱስ ክርስቶስ ልብስ ለብሶ አልተሰቀለም። ልብስ ለብሶ እንዲሰቀል በዚህ ማይረግ ልክም አላዩት። የዳቢሎስን ስራ ሊያፈርስ የተገለጠ ከመሆኑ የተነሳ የዳቢሎስ ልጆች፣ የዚህ ዓለም ልጆች ጨከነውበት ነበር። የሰው ልጅ ክብር ሲዋረድ ዝቅ ሲል ራቁቱን ነው የሚደረገው፣ ልብሱ ነው የሚገፈፈው። በዋና ዋና ደረጃ ጌታችን ኢየሱስ ክርስቶስ ሰው ሊዋረድ የሚገባውን ውርደት ተቀብለዋል ለምሳሌ በበትር መቱት ይላል ጭፍሮችና የካህናት አለቆችና የሮማ ወታደሮች በበትር የካህናት አለቆች ባሮች በበትር መቱት ንቀትን ያሳያል እንደ ህጉ በጅራፍ መጋረፍ የነበረበትን መምህር ያለ ፍርድ በበትር እጃቸውን ሊሰነዝሩበት ነበር ምራቃቸውንም ተፉበት። የርኩሳን ምራቅ ተቀበለ ብሎ ዮሐንስ አፈወርቅ እንደነገረን ምራቃቸውን ተፉበት። ምራቅ መጥፋት ደግሞ በጣም ከፍተኛው የንቀት ምልክት ነው። አሁንም በእኛም ዘመን ድረስ አንድ ሰው ላይ ምራቅ መጥፋት ማለት ምን ያህል ዝቅ አርጎ ማየት እና ማዋረድ እንደሆነ እናውቃለን። ምራቃቸውን ተፍተውበታል። ከዛ ውጭ ደግሞ የእሾቅ አክሊል ደፍተውበታል የእግዚአብሔር ልጅና መሲህ ነኝ ብሏል በማለት፣ መሲህ ንጉስ ነው። ንጉስ ደግሞ ሁልጊዜ አክሊል ይደፋል። አንተ የሚገባ ሾክ ነው እንጂ አክሊል አይደለም ብለው ራሱን ሊወጋ የሚችል ጠንካራ ሾክ አድርገውለት ነበር። ይሄ ጌትነቱን፣ ግርማዊነቱን ለማዋረድ የተጠቀሙበት ምልክት ነው። ከዛ ውጭ ደግሞ ክብር ያለው የክብር ጌታ የታፈረ የተፈራ ብዙዎች እግራቸው ግሩ ስር ወድቀው በእንባቸው ጎን ያጠቡለትን ንጉስ ሞቶ እንኳን አክብሮ ሊገሉት አልፈለጉም። ራቁቱን የሰቀሉት ልብሱን ወስደው እርቃነ ሥጋውን ነው የሰቀሉት። እንደውም ወንጌላውያን ራቁትን ብለውም አልጻፉ። ውርደቱ ከፍተኛ ስለሆነ በሕዝቡ ሁሉ ፊት የትዳር አጋራቸው ራቁቱን ቢቆም፣ እህቶቼ ምን ይሰማችኋል? በህዝብ ሁሉ ፊት የወለዳችሁ አባት በአደባባይ ላይ ቢቆም ምን ይሰማችኋል? እስቲ ንገሩኝ። እናታችሁ እንዲህ ብትቆም የወለዳችኋቸው ልጆች፣ ትልቆቹ ልጆች፣ ጎረምሶቹ ልጆች፣ ክብር ያላቸው ልጆቻችሁ ራቁታቸውን ትምህርት ቤት አደባባይ ላይ ቆመው ቢቀጧቸው ምን ይሰማችኋል? ምን ያህል ከፍተኛ ውርደት እንዳዋረዱት የምናየው እኛ ቦታው ላይ ጫማው ስንገባ ነው። በጣም ከባድ ውርደት ነው። ራቁትን መሰቀል የካህናት አለቃ ካህን ራቁቱን አይቆምም። እንደውም ብዙ ልብስ ነው የሚለብሰው። እና ጌታ ኢየሱስ ክርስቶስ አምስቱንም ልብሶችን ተካፍለው ራቁቱን ሰቀሉት። ግን ለምን ነው እግዚአብሔር፣ ለምን ይህን ፈቀደ? ለምን መቼም በመለኮት ስራ ውስጥ አጋጣሚ የሚባል ነገር የለም። እያንዳንዷ ነገር በቅ የተሰራሽ ናት ይላችሁ። የመጀመሪያው ፍቅር እንደማይሸሸግ ለማሳየት ነው። ስምዖን አረጋዊ የተናገረውን ታስታውሳላችሁ። ሉቃስ ወንጌልን ስናጠና ስምዖን ሽማግሌው ጌታ ከተወለደ በኋላ ወደ ቤተ መቅደስ እናቱ እመቤታችን ይዛው ስትገባ አይቶ ምን አለ? ሉቃስ ሁለት ላይ ጌታ ሆይ፣ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ ዓይኖቼ በሰዎች ሁሉ ፊት ያዘጋጀው ማዳንን አይተዋል። ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለሕዝብም ለእስራኤል ክብር ነው። ይሄ ለአሕዛብ ሁሉን የሚገልጥላቸው የሚከሰትላቸው ብርሃን ክርስቶስ፣ ለአይሁድ ደግሞ ክብር የሆነው ክርስቶስ ማዳኑ በአደባባይ ተገለጠ። ይህን አየኋለ ትንቢት ነው ወይ መስቀል ላይ በአደባባይ የሚሰቀል ራቆቱን የሚሰቀል ለፍቅር ያላፈረ ትዳር ቤተ ክርስቲያን ትዳሩን ሲወድ ያለ ፍረት እየወደደ መሆኑን ለማሳየት ነው። ፍቅር አይለብስም አይለባበስም። የእግዚአብሔር ልጆች ፍቅርን መግለጽ ያስፈልጋል። ፍቅርን ሳንገልጽ የተዳር አጋራችንን እንዳናጣ፣ ሚስትህን እንዳታጣ፣ ባልሽን እንዳታጭ፣ የምትወዳቸው ልጆቻችሁን እንዳታጡ። ፍቅር አይሸፈንም። ፍቅር ራቁቷን መቆም ነው ያለባት። መታየት ነው ያለበት። እስከ ጥግ ድረስ መታየት አለባት። ምንም አይደለም፣ ፍቅርን ማሳየት። ሰው ጥላቻን አሳይቶ ንዴትና ቁጣን አሳይቶ እንኳን ይኖር የለ በሕይወት። ፍቅርን ማሳየት እንደ ውርደት፣ እንደ መሸነፍ እና ደግሞ መሸፈን ደግሞ አለመግለጽ ደግሞ እንደ ጉራ፣ እንደ ክብር የሚታየው ሰይጣን ይህንን ዓለም ስላሳደገው ነው። ክርስቶስ ግን በፍቅር እንደማይታፈር አሳይቶናል። ራቁቱን መሰቀሉ ፍቅር ረቃነ ስጋዋን መቆም አለባት። ቤታችሁ ውስጥ መሸፋፈን የለባት ፍቅር በማጣት ብዙ ሰው ስነ ልቦና ይጎዳል። ሰው የወላችሁ የሚያሳዝናችሁ ነገር ልንገራችሁ፣ እየተዋደደ ግን እየተዋደደ የሚኖርም አይመስለው በጣም ብዙ ህዝብ ብዙ ቤተሰብ አለ። አንደበት ያንን ስለማይገልጠው ፍቅሩ ልብስ ስለለበሰ ፍቅሩ እንደ ክርስቶስ መስቀል ላይ ስላልወጣ እግዚአብሔር ልጆች እናትሽን ወድሻለሁ ብለሻት ታውቂያለሽ ብለሻት ታውቂያለሽ? እኛ ቤተሰቦች ያሳደጉን በሀይል ነው በቁጣ ነው። እነሱም በዛው ልክ ፍቅር ሲገልጡልን አላስታወስም። ካደግን በኋላ እኛም ለቤተሰቦቻችን ፍቅር መግለጽ እንዳለብን ሰላምን ብዙ ጊዜ ኖረ ያለው ሰላም በተግባር ብቻ ፍቅሬን እያሳየውና፣ እኔ ልጅ ወለድኩ። ልጆቼ ደግሞ ፍቅራችንን ምንገልጽላቸው ስለሆኑ እነሱም ነፃ ናቸው እና አንድ ቀን አያታቸውን የኔን እናት እንደሚወዷት ሲነግሯት የተሰማትን ደስታ ስመለከት እኔ ብላት የሚሰማት ነበር እያልኩ ያሰቡ ነው። ለእናት ትንሽ ገንዘብ መላክ፣ ጤፍ ማስፈጨት፣ ግልገል በግ ገዝቶ መሄድ ብቻ ነው ፍቅር መግለጽ። እናቴ እወድሻለሁ ማለት፣ አንቺ እኮ ደግ እናቴ ነሽ ማለት፣ አባት እወድሃለሁ ማለት ለካ ዋጋ አለው። በጣም ተደሰተች። ስታወራው ስታወራው ላክስቶቻችን እንዲህ ያለኝ እኮ ልጄ ሚኪ እንዲህ አለኝ ስትል ስሰማት ፍቅር ለካ ሲገለጥ ነው የሚፈውሰው። እያቸው አንዱ ፍቅርን ተገልጦ ስላላየው ቤተሰቡ ያሳደገው ፍቅሩን ስላልገለጠለት እሱም ፍቅር አይገልጥም። ሴቷም፣ ወንዱ ትዳራቸውን ኑራቸውን በዚህ መንገድ ይመራሉ። ስለዚህ ቤቱ መብራት እያለው ጨለማ ነው። ግን የእኛ አሳዳጊ ኢየሱስ ክርስቶስ መድኃኒታችን ግን ፍቅርን ራቁቱን አቁሞ አሳይቶናል። ከተከደነ ፍቅር የተገለጠው ይሻላል የሚለ ለምድ ጠብ መቋጫ ታገብጅለታለ ፍቅር ግን ተከትኖ ይውደዳችሁ አይውደዳችሁ ማታቁት እንደሱ አይነት ኑሮ ልክ አይደለም። ይህንን ለማስተማር ራቁቱን ተሰቀል። ሁለተኛ ራቁቱን የተሰቀለው ክርስቶስ የህይወታችን ዋና አጋር ትዳር ስለሆነ ነው። ታውቃላችሁ በሰርጓ ቀን ሙሽሪት ወደ ሙሽራው ትሄዳለች። ሙሽራውም ወደ እሷ ይመጣና ይወስዳታል። አዲስ ቤት ይመሰርታሉ፣ ጫጉላ ቤት ይገባሉ። በጫጉላ ቤት ወንድ ልጅ ራቁትን በሚስቱ ፊት ይቆማል፣ ሴትም ልጅ ራቁቷን በባሏ ፊት ትቆማለች። አሁን የምታፍረው ባል የላትም፣ አሁንም የሚያፍራት ሚስት የለችም። የመጋባትና የመዋደድ አንዱ ነገር እፍረትን መስበር ነው፣ ያደግንበት የኖርንበት የአይናፋርነትን ሰብሮ ተዋህዶ መኖር ነው። መቼም ይሄንን በምስጢረ ትዳር ውስጥ በምስጢረ ጋብቻ ውስጥ እነማረዋል ላቀዋለን አይደል? አስቡት። አንድ ወንድ በሚስቱ ፊት ልብሱን የማወልቅ ቢሆን ምንድን ነው ወንድምን ወንጀባል ሊሆን አይችልም። አንዲት ሴትም እንደዚሁ። እንግዲህ ይሄ የመጋባት ሁለቱም አንድ ሥጋ የመሆን ምልክት ነው። እኛና ኢየሱስ ክርስቶስ በኢየሱስ ክርስቶስ በኩል ደግሞ በስጋው በኩል ደግሞ እኛና እግዚአብሔር ሥላሴ መጋባታችንን አንድ አካል አንድ ቤተሰብ በጸጋ እግዚአብሔር አንድ ቤተሰብ የመሆናችን ምልክት ነው። እሱ ትዳር እሱም ሙሽራ ሆኖ ራቁቱን ተሰቀለ። ቤተ ክርስቲያን በዛ መስቀል ላይ ተወለደች። ታስታውሶ ከሆነ ለንጊኖስ የተባለው የጭፍሮች አለቃ ጎኑን ሲወጋው ከጎኑ ውሃና ደም ፈሰሰ። ይሄ የፈሰሰው ውሃና ደም ቤተክርስቲያን የተወለደችበት ነው። በጥምቀትና በደሙና በጥምቀቱ በኩል ቤተክርስቲያን ተመሰረተች። የመጀመሪያው አዳም ጎኑ ተቀዶ ነው ሔዋን የመጣችው ሚስቱ የወጣችው። ይሄኛውም ደግሞ ሁለተኛው አዳም ጎኑ በጦር በተወጋ ጊዜ ሁለተኛዋ አማናዊቱ ሔዋን ቤተክርስቲያን ወጣች ማለት እኛ ወጣን። ስለዚህ ትዳራችን ነው ክርስቶስ ከክርስቶስ ውጭ ሌላ አምላክ እንዳናመልክ በጥብቅ የምንታዘዘው አንድ ባል ያገባች ሴት ለባሏ ታማኝስ መሆን ስላለባት ነው። ከክርስቶስ ውጭ ሌላ ተስፋ እንዳይኖረን የምንመከረው፣ በአደን የመሰለ እኩል የሆነ ትከሻው እኩል የሆነ ሌላ ተስፋ በደግና ጣር ስለሆነ እሱም እኛን ፈቶን አያውቅም። እስካሁን ይጠብቀናል፣ እስካሁን ይመግበናል፣ እስካሁን ይሰማናል። አልተቀየረብንም፣ ክፉ አላየንበትም። እኛም በባላችን በተዳራ አጋራችን የመንፈሳዊ ትዳራችን በሙሽራዊትና በሙሽራዊ መካከል ባለው ግንኙነት ላይ ላለን ህብረት ተጠንቀር መኖር አለበት። ለምን እሱ በፊታችን ያቁትን በመሆን እንዳገባን አሳይቶናል መስቀል ላይ። ይሄ መንፈሳዊ ምሳሌ በተግባር በስጋ ዓለም በስጋ ኑሮ ውስጥ በተገለጠው የትዳር ምስጢረ ትዳር ውስጥ በዛ ምሳሌ የተገለጠ ትዳር ነው። ሲመጣም እኮ ሙሽራዊ መጣ ሙሽራዊትን ይወስዳታል ነው የሚለው። ገና ሰርግ አለ። ገና ትልቅ ሰርግ አለ። እኛና ህዝቡና ሙሽራው የሞተልን ክርስቶስ አብረን በአንድ የምንኖርበት የበጎ ሰርግ ተስፋ አለ። እንግዲህ ይሄ ራቁቱን ሆኑ ሚስጥር እኛናሱ እኛና እሱ ያለን ግንኙነት ባልና ሚስት እንዳላቸው አይነት ግንኙነት መሆኑን ለማሳየት የመጨረሻው ሶስተኛው ሀሳብ እርቃኑ መሰቀሉ ከፈለግን አያልቅበትም፣ እንጂ ቢያልቅበት እስከ ጥግ ድረስ ሊሰጠን እንደሚችል የማሳያ ምንድን ነው የከለከላቸው? ለሰዎች መስቀል ላይ ሲሰቀል ገነት ለሚፈልገው ገነት ሰጠ። እናት ለሚፈልገው ዮሐንስን እናት ሰጠ። ይቅርታ ለሚፈልገው ይቅርታ ሰጠ። የሰውን ነፍስ በናፍቆት ለሚፈልገው አብ ነፍሱን ሰጠ። ደስታን ሰጠ። የዘላለም ሕይወትን ሰጠ። ልብስ ለሚፈልጉ ደግሞ ስጋ ልብሱን ሰጠ። ምን ይቀረዋል? መስጠት መስጠት። በቃ ክብር ይግባው እና በመስጠት የባረከን ሁሉን ነገር ሊሰጠን ፈቃደኛ መሆኑን ያየንበት የተማርነበት ስፍራ ነው። እግዚአብሔር የሰማሉን በልቦናችን ጻፍልን። መልካም ጾም ይሆንላችሁ። አብይ ጾም ብሩክ ጾም ነው። ከነገ ጀምሮ ያው ላይቭ ስትሪም ማታም ላይ ስለሚኖረን ነገር የጸሎት እርሶችን ይዘን ለአንድ ሳምንት ምስጋና እናደርጋለን። ከዛ በጸሎት እርሳችን የጸሎት እርሶችን ኮሜንት አድርጉልኝ። በዛ ጉዳይ ላይ አብረን ሆነን በጋራ እንጸልያለን። ጉዳዮቻችን በፊቱ እናቀርባለን። እግዚአብሔር እናንተ ዘራችሁን ትውልዳችሁን ይባርክ። የሰማኑ በልባችን ይጻፍ። የእግዚአብሔር ቸርነት የእናታችን ቤታችን ረዲት በረከት የመላጠበቃ አብሮንም ቀሲስ አሸናፊ ቀባ